አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ እንዲህ ይላል ራሳችን ከራሳችን የሚጋርዱ ነገሮች እኛ ማንነታችን አብገን እንዳንራመድ ከፍ እንዳንለን ወደኋላ የሚያደርጉን የማንነታችንን እንዳናገ የሚያደርጉ አንደኛ ራስን አለመቀበል ይላል ራሳችን አለመቀበል ማለት ዛሬን መልኬን ቁመናዬን እና የመሳሰሉትን ሊቀይራቸው የማልችላቸው ማንነት በመቀበል መደልደል ማለት ነው። እነዚህ ነገሮች ሲታግሉና ሲሸፋፈኑ መኖር ከዋናው ነገር ወደ ኋላ ያስቀራናል። እንዲህ ማለት አንድ ሰው አላህ ውብ አድርጎ ፈጥሮታል። የዚህም በተለይ ውጫዊ ገጽታችን ላይ ብዙ ሰዎች ከምንበላ ከመንጠጣ እና የምንጓዝበት ስኬት ይልቅ ውጫዊ ውበትን ብዙ ጊዜ የሚለፉ እና የሚጨነቁ ሰዎች አሉ። ስለዚህ ይህ ወደፊት እንዳንጓዝ ማንነታችን እንዳናውቅ አግቶ ይይዘናል። ሁለተኛ፣ ባለፈው ታሪክ ላይ መቆለፍ። ይህ ማለት አንድ ሰው ሀዘን ሊሆን ይችላል፣ ስኬት ሊሆን ይችላል። ያለፈን ሆኖ አሁን ላይ የሌለ ያ ነገርን ብቻ ይዞ መቀመጥ ወደፊት እንዳንጓዝ ያደርጋል። የሰው ልጅ በእንድር ላይ የሚኖር በሚኖር ጊዜ ማግኘትም፣ ማጣትም፣ መደሰትም መከፋትም ሁሉም ይፈራረቃል። ለዚህም ያለፈ ታሪክ ማለት ከዛሬ በፊት የነበሩን ስኬቶች እና ስህተቶቻችን ከሚያካትት ጉዳይ ነው። ስኬታማ ነበርኩ ምንም አያስፈልገኝም ካን፣ እንዲሁም ደግሞ ስህተተኛ ነበርኩ፣ ስለዚህ ለምንም ነገር አልበቃም ብለን ካሰብ ራሳችን መግኘት ትክክለኛ እይታችን ይጋረዳል። ስለዚህ አንድ ሰው ከዚህ ነገር እራሱን ለማወቅ ከፈለገ ያለፈ ነገር ላይ መቆለፍ የለበትም። ሀዘም ሆጃ ድሎት ከወደፊት መጓዝ አለበት። ሶስተኛ ራስን ከሌሎች ጋር ማወዳደር ራስን ከሌሎች ጋር ማወዳደር ማለት ማንነቴን አላማዬና ስኬታማነቴን ሌሎች አቻዎች ሆነዋል ደርሰውበታል ብዬ ከማስበው አንጻር መገምገም ማለት ነው ለዚህም ዝንባሌ የራሴ ደረጃና ግብ እንዳይኖረኝ ያግደኛል ለዚህም አንድ ሰው የተሰጠ ተፈጥሮ ስጦታ አለ ውስጡ ላይ እሱም አዳበር ራሱን መቀየር ሲችል ሌሎቹ የተሰጡ ደግሞ ሌላ ተሰጠዋላቸው እነሱ ጋር ራሱን አወዳድሮ የራሱን እሱ ውስጥ ያለውን ተሰጦ እንዳይጠቀምበት ያደርገዋል። ስለዚህ ካለህ ማንነት የተለየ ሆነህ መቅረብ አይጠበቀብህም አይጠበቀብሽም። የሚጠበቀብህ ወይም የሚጠበቀብሽ ብቸኛ ነገር ያለ ማንነትን ሆነህ መገኘት ብቻ ነው። አራተኛ የተዛባ የስኬት ስኬት ይላል። ይህ ደግሞ ስኬት ማለት ማንነትን ማወቅና መቀበል፣ ዓላማን መለየትና ለዚያ ነገር መኖር ያለን ነገር ማሳደግ ለህብረተሰቡ ጥቅም ዋል ሆኖ ሳለ ስኬትን ከገንዘብ ጋር እውቀትን ከዝና ጋር እንደውም ከስልጣን ጋር ብቻ ማዛመድ ከራስ ጋር የሚያፋጣ እይታ የሚያፋታ እይታ ነው። ይህ ማለት አንድ ሰው ገንዘብ በተለይ ለውጥ ከተባለ ወይ ደግሞ አንድ ሰው ከተይ መቀየር ወይም ደግሞ የድሎት ነገር ከተወራ ራሳችን የሚስለው ነገር ሀብት ነው። ሁላችንም ለውጥ የምናየው አብዛኛው በገንዘብ ደረጃ ነው። እዚህም አንድ ሰው ገንዘብ ካገኘ ያ ገንዘብ ደግሞ የሚጠቀምበት ለምሳሌ፣ አንዳንድ ሰው ገንዘብ ለፍቶ ያገኛል። ሲያገኝ እንደገና ደግሞ ያ የተገኘው ገንዘብ ሕይወቱን ወደፊት እንዳይመራ እንደውም ወደኋላ ወደ ተለያዩ ሀሳቦች፣ ጭንቀቶች ወደፊት እንዳይጓዝ የሚያርጉ አጋጣሚ ስላሉ እንደዚሁ ደግሞ እውቀት ስናገኝ ካልተጠቀምንበት ከዝና ሰዎችን ሰዎች እንዲያክብሩት ብቻ ከተጠቀምን አሁንም ይሄ ስኬታችን ሊሆን አይሆን አይገባም። እንደዚሁ ስልጣን ስንል፣ ለምሳሌ እንደ ስልጣን ካገኘ ያ ስልጣን ህብረተሰቡን መጠቀም እሱን ደግሞ ራሱን ቀይሮ እሱ ስሩ የሚያስተዳድረው በታማኝነት ካልተጠቀምበት አሁን ከራስ ጋር የሚያፋጣ እይታ ይሆናል። አምስተኛ ወቃሽነት ይላል። ይህም ወቃሽነት እንግዲህ እራሳችን ወደፊት እንዳንራመድ ያደርገናል። ለምሳሌም ወቃሽነት ማለት በዙሪያችን ለሚሆነው ነገር ሁሉ የሚወቅስ ሰው መፈለግና ኃይለኛ አቋማችን መያዝና ቃላቶች መናገር ማለት ነው። ይህም ደግሞ አብዛኞቻችን ሰዎችን በሚመሩ ሰዎች ዘንዳ እንደዚህ ደግሞ ባለሀብቶች የሚታወቁ ሰዎች በቃ ሰዎች የሚታወቁና እነሱ ስር የሚገኙ ሰዎችን መበደል ያው እዛ ላይ ይገኛል። ማለት ወቃሽነት ሰዎችን መውቀስ ለምዳ እኛን ኃላፊነት ከመውጣት ይልቅ ወደ ማሰብ ዘቅጡት ያወርድናል። ለምሳሌ ካልተጠቀምንበት ሰዎችን ይወቅሱናል። እኛም ደግሞ ሰዎችን ከመውቀስ እራሳችን ልንቆጥብ ያስፈልጋል ማለት ነው። እንደዚሁ ደግሞ ሰዎች እኛ ከባውቀስ ይልቅ፣ አንዳንድ ጊዜ ደግሞ ሰዎችን ከባውቀስ ራሳችን ብንቆጠብ፣ የራሳችን ማንነት ራሳችን ብንፈትሽ፣ ሰዎችን ከባውቀስ ይልቅ ራሳችን ብንወቅስ፣ ይህ በሁለት መንገድ አንዱ ሰዎች እኛ ከባውቀስ፣ እኛው ደግሞ ሰዎችን ከባውቀስ ማለት ነው። ሁሉም እዚህ ውስጥ ወቃሽነት ውስጥ ይካተታል። ለዚህም እኛ ማንነታችን ተጠቅመን ወደፊት የምንጓዝ መሆን እየቻልን ብዙ ነገራቶችን ራሳችን እየደራረብን ወቅስ፣ ሰዎችን ማንቀስ፣ ነገራቶችን እንዳለ በቃ አልቋል ብለን ተስፋ መቁረጥ የለብንም። ስለዚህ አንድ ሰው ራሱን ከራሱ ጋር ራሱን ራሱ ውስጥ ማግኘት በጣም ጥሩ ነው።